ቤተሰቦቻችን በድጋሜ እንኳን ለመስቀል በዓል በሰላም አደረሳችሁ። የመስቀል በዓልና የዓለም የቱሪዝም ሳምንትን እያከበር እንኖርል ያለ ነው። ይህም በማስመልከት ውድ ቤት ሞቅ ሞቅ ብሏል። አሁን ደግሞ እኔና ማሪና ወጥተን አንድ ቦታ ልናሳያችሁ ነው። ማሪና፣ የቱሪዝም ሳምንት ከተባለ አይቀር አዲስ አበባ ውስጥ፣ አጠቃላይ ኢትዮጵያ ላይ ብዙ ነገሮች የተሰሩ ነው። የቱሪስት መዳረሻዎች ነገሮች እየተሰሩልን አዲስ አበባ ውስጥም ከአዲስ አበባ ውጭም እና አዲስ አበባ ውስጥ ስንመጣ፣ አሁን ለመዝናናት ሳስብ ቀጥታ መጣው እንጦጦ ነው

የሚያምር ቦታ ውስጥ አንዱ ነው። እንጦጦ በጣም በተፈጥሮ ሀብት የተከበበ ነው። እሱ ደግሞ በጣም ብዙ የሚያማምሩ ነገሮች ተሰርቶበታል። ራሱ ሁሉም አክቲቪቲ አለ። ከፈለክ ሁሉም ነገር በቃ የሱን ነዘዘ። ለህፃናት መጫወቻዎች አሉ፣ ስፖርት መስሪያ፣ የሚያማምር ወክ ማድረጊያ ቦታዎች አሉ ለአዋቂዎች። ዛሬ ታዲያ እኛም እንጦጦ ነው ያለ ነው። እንጦጦ ውስጥ ዞማ መንደር ወይም ዞማ ቪሌጅ የሚባል አንድ ፓርክ አለ። በጣም የሚያምር ፓርክ ነው። እዛ ፓርክ ውስጥ የተለያዩ ነገሮች አሉ። እሱን ለምን አናየውም ብለን እኔና ማሪን የመጣ ነው። ለማሳየት ነው የመጣ ነው። በጣም ለቤተሰቦቻችን እናሳያለን ዞማ ፓርክ ከዚህ በፊት መካኒሳ አካባቢም አላቸው፣ ሌላ ፓርክ የሚያምር፣ ዞማ። እነዚህ ሎጎዎች ቢራ ቢሮ የዞማ ሎጎ ነው። እዛ መካኒሳ ያለውም አለ እንደዚህ። አዎ፣ ስለዚህ ደርሰናል ማለት ነው። ሰላም፣ እንዴት ነሽ? ሁሉ በጣም ያምራል። ያብስራ ባላላው የምታዩት ዞማ እንጦጦ ቪሌጅ ውስጥ አዲስ አበባ አናት ላይ የሚያምር ቪዮ መልካ ምድሩን በጠበቀ ውብ ውብና ሳቢ ማራኪ ለአይ የሚስብ እና የሚያምር ከፍ ብለን በጣም እንደምታዩት ቀላል እንዳይመስላችሁ ብዙ ነገር ተለፍቶበታል። መስራቾቹ እንደምታውቋቸው አቶ ኤልያስ እና ወይዘሮ መስከረም ይባላሉ። መካኒሳ አካባቢ መጥቼ አይቼው ነበረ። አንድ ጊዜ አይቼዋለሁ። በጣም ነው የሚያምረው። እና ዞማ እንጦጦ ላይ ሲባል ደግሞ የተለየ ነገር ነው የታወቀው። ስለዚህ በጣም የሚያምር እና ሳቢ የሆነ ቦታ ነው። በደንብ ገብተን ያለው እንደምን እናያለን። ለማሮ ፎቶ መነሻ የሚሆን ነገር ይኖራል፣ አይጠፋም፣ ይኖራል። በዞማን ጦጦ ቪሌጅ መንደራችን ውስጥ ያሉ አንድ የመስህብ ቦታ ውስጥ ይሄ እትጌ ጣይቱ ያሰራችሁ በጥንት ጊዜ ያሰራችው ድልድይ ነው። እንደምታዩት አሁን በትንሹ ነው የቀሩት ይሄ ድንጋይ ድንጋይ ወዛ ጋር የሚታያችሁ ድንጋይ ማስታወሻ ማለት ነው። ማስታወሻነቱ የእትጌ ጣይቱ ነው። በድሮ ጊዜ እንደዚህ በድንጋይ የሚያጣምር አርርምኪ ነቴክት አድርገው ሰርተውታል። በጣም ረጅም ዓመቱን ያስቆጠረ በጣይቱ ከተሰራ እና ደግሞ ፈርሷል። ትንሽ ነው የቀረው። ትንሽ ነው የቀረው ግን ያንን ለማስጠበቅ ተደርጎ ከላይ ላይ ብረት ተደርጎበት በዛ ላይ ሰው እንዲሸጋገር ተደርጎ ተሰርቷል። ብረቱም እንትን አይመስልም፣ ኦልድ ነገር አይመስልም።

ደግሞ አካባቢያችን በመንገዳችሁ የምታገኙት እጽዋቶችና ግሪን ነው። በተለይ ደግሞ ሀገር በቀል እጽዋቶችን ታገኛላችሁ። ወይራ፣ ጥድ፣ እዚህ ደግሞ ጌሾ አለ፣ ጠላ የሚዘጋጅ ሌላ። ደግሞ ለየት የሚያደርገው መንገዱ እንደምታዩት ለአካል ጉዳተኞች ምቹና ተስማሚ ሆኖ የተሰራ ደረጃ የሚባል የሌላ ፍላት ነው ፍላት ነው። በጣም ሀሳብ ነው። ብዙ ቦታ እንደ ክፍት የምናየው ነው በዚህ ልክ ታስቦ። እዚህ ጋር ደግሞ የምታዩት አቶ ኤልያስ ስራዎች፣ የአርት ስራዎች በማጭድ የተሰራ እንደዚህ የሚያምር ውብ አድርጎ ሰርቶታል። የአርት ስራ ነው። በጣም ነው የሚያምረው። እንደዚህ ላይ የታይ ያምራል። ፋይናል በግላስ የሚሸፈን ይሆናል። አላለቀም እንደነገር ኳ ስክታሪ አይ በጣም ብዙ ማጭድ ነው ያሉት። ብዙ ማጭዶች ዶሽ ነው ያሉት። ሲያልቅ በግላስ የሚሸፈን ይሆናል፣ እይታ ብቻ ነው የሚሆነው። እዚህ ጋርም አላለቀም፣ የኮንስትራክሽን ላይ ያለ ነው። አክሱም ሀውልት ለማሳየት ተደርጎ የተሰራ ነው። ሞር ሲያልቅ ደግሞ ለይታነት እንትን ሲል በደንብ ውብ እና ሳቢ የሚሆን የአርት ስራዎች ነው ይገልጸዋል። አላለቀም እንደነገርኳችሁ ጥቅምት ላይ ነው ግራንድ ኦፕኒንጉ የሚሆን። የዛኔ ጠንቀቅ ብሎ ሙሉ በሙሉ በደንብ የሚታይ ይሆናል። ግን አሁንም ቤተሰቦቻችን መጎብኘት ይችላሉ። አሁን ለጎብኚ ክፍት ነው። ለተለያዩ ፕሮግራሞች ለኢቨንቶች ለተለያዩ ዝግጅቶችን እዚህ ጋር ማድረግ ምቹና ቆንጆ ቦታ ነው። ቪዩም ደስ ይላል። እዚህ ጋር ፋሚሊም ለኢቨንትም ይመቻል። ቪውም ደስ ስለሚል የተለያዩ ፕሮግራሞችን እዚ እናሳትፍበታለን። እዚ ጋር ደግሞ የምታዩት በአርት የተሰሩ ዳክዬዎች አሉ። እነዚህ ዳክዬዎች የሚገርሙ ከዚህ ይሄ ከመመስረቱ ፊት እዛ ጋር አካባቢ ኩሬ ነገር ነበር እና እዛ ውስጥ ሲኖሩ የነበሩ ዳክዮች ናቸው። እነሱን ታሳቢ ለማድረግ ነው እነዚህን ዳክዮች እንደ እንትን የተሰራላቸው። ሶስት ነበሩ። አሁን እዛ እንትኑ ጋር ወንዙ ጋር መጠዋል አለ። እዛ ጋር አሉ አሉ ተመስገን። ወደታች ወርደን ደግሞ ኪድ ሴንተሩን የህፃናት ክፍል እናያለን። እዚህ ምታዪት ኪድ ሴንተር ወይም የህፃናት ክፍል ነው። እዚህ ጋር ወላጆች ልጆቻቸውን ይዘው ሲመጡ ለልጆቻቸው አክቲቪቲ የፈለጉ ሙዚቃ መሰሪያዎች አሉ፣ ስዕል መሰሪያ አሉ። ኪሮስ መስራትም ይፈልጋል የተለያዩ አክቲቪቲዎችን እየሰሩ እየተዝናኑ መስሪያዎቹ

ዳክዬ ዳክዬ ባትለኝ ኑሮ ዳክዬን መሆኗን ላውቅ አልችልም ነበር። ግን ስሙ እራሱ ዶሮ ወደ ዶሮ የሚጠጋ ይመስለኛል።

እንደዚህ አድርገው እንደዚህ አድርገው ይጫወታሉ። አንዱን እንደዚህ አይነት እንትኖችን ጥሩ ነበር። ሸክላም ይለማመዳሉ ሸክላ መስራት አሁ የሸክላ የሸክላ ጭቃ መብካት የተለያዩ አክቲቪቲዎችን ሁሉ ልጆቻችን የሰሩት በኛት ጻማሶች ናቸው። የሰሩት አክቲቪቲ የሚሰሩበት ቦታ አለ እዛ ጋር በደንብ ብዙ አክቲቪቲዎችን ደግሞ እንዲደርቅላቸው አስቀምጠው ይሄዳሉ። በፈለጉ ሰዓት መጥተው ይዘው መሄድ ይችላል፣ ደርሶላቸዋል። ሀገር የወጣችሁ ነው የሚመስለው። ማለት እስካሁን ካየኋቸው ይሄ በጣም እኔ እንጃ፣ ለየት አዲስ አበባ ሁሌ አዲስ አበባ ውስጡ ናችሁ፣ ሀገር የወጣችሁ አይነት ስሜት እሚሰማው እንጦጦ። በጣም እኔ ትልቅ ኢፈርት የተወሰደበት ስራ ነው እንደምታዩት ኢቨንቶች ለማዘጋጀት ፍኔሪያለ ያለ ኢቨንት ለማዘጋጀት በጣም ወንበሮች አሉ። እዛ ጋር የፒክኒክ የምናዘጋጅበት እንትን አለ። ቤተሰቦችም ጓደኛ ማቶች መጣው ምግብ እያበሰሉ እዛው ኩክ እያደረጉ እራሳቸው እዚሁ ደግሞ አትክልቶች አሉ። ከአትክልቶቹ የእንትን እያሉ እዛው እያበሰሉ የሚመገቡበት እዛ አብስላል። እዛ ኢቨንት ፕላነርስ ይሄን ቦታ በደንብ በደንብ አስምሩበት። አሁን ሄደናል አይደል? በደንብ ጥያቄ ሰው ሰራሽ ማረ እንት ሰዛ ፏፏቴው የተፈጥሮ ነው። ከዛም የመጣውን ፏፏቴ እዚህ ጋር እንደምታዩት እንትን ይላል። ይሄ ከተሰባሰበ በኋላ በፓምፕ ደግሞ እዛ ጋር ያለው ፏፏቴ በሰው ሰራሽ በፓምፒ ዋ እየተሰበሰበ እንደገና በፓምፒዶ ተመልሶ ፏፏቴ የሚሆንበት ስራ። አንድ ደግሞ በጣም የገረመኝ ሀይቅ ውስጥ እዛ ጋ ይተኛል። የሙዚቃ መሳሪያዎች አሉ። እነሱ ምንድናቸው? ለአርት ነው ነው እንደ ጀስ እንደ እንትን ያምራሉ። ለእይታ ይስባሉ። ከወንዝ ባሻገር አርቶችም አሉት። ጂም ቤትም አለን። ሰዎች ኤክሰርሳይዝ ማድረግ ሲፈልጉ ጂም ቤት አለን። እዚህ ጋር ጂም ኤክሰርሳይዝ መስራት ይችላሉ። እዚህ ጋር ጂም እየሰራሽ ተፈጥሮ አለ ሀይ ቪዩ ደስ ይላል፣ በጣም ያምራል። ምግብ ቤቱም እንደዛው ይሄኛው ያው ከዚህ ከተፈጥሮ ከእይታው ከማማሩ ውጪ እንጦጦ ፓርኩ ሲመረቅ አስታውሳለሁ ጠቅላይ ሚኒስትር አብይ አህመድ እዚህ ጋር በሚሰራው ሀይቅ ቅርጽ በሰው ሰራሽ ሀይቅ ብዙ ፕሮሰስ ይፈልጋል፣ ግን ወደፊት ኤሌክትሪክ ኃይል ማመንጫ እንደሚገነባ እንደሚገደብ እና ከዛም ደግሞ የዚሁ የሚመነጨው ኃይል ለተወሰነ ቢያንስ እዚህ ግቢ ውስጥ ያለው ፓወር ከዚሁ እንዲጠቀም እንደሚደረጉ ሲናገሩ አስታውሳሉ። ታዲ ስራ ብያ አላያችሁትም፤ ከኋላ እየተሰራ ነው ያለው። በጣም ያምራት። ከኋላ ታዩታላችሁ በደንብ ስትራክቸሩ። ቤተሰቦቻችን፣ የሚገርም ቦታ ነው ያየ ነው። ዛሬ የዓለም የቱሪዝም ሳምንትን እያከበርን ያለ ነው እና እስቲ አዲስ አበባ ውስጥ ከተሰሩ የቱሪስት መዳረሻዎች ሊጎበኙ ከሚችሉ ቦታዎች ውስጥ እኔ ብለን ነበር። ዞማ መንደር የመጣ ነው ይዛማሩ ነገር መልኩ ደግሞ አግኝተናል። በጣም ቆንጆ ነገር ነው ያየ ነው። በጣም ደስ ብሎናል። ያብስራ፣ በጣም እናመሰግናለን። በጣም አመሰግናላ። እናንተ በደንብ ዞር ነው ዞሩ ይያላችሁ፣ በደንብ በእዩት፣ እሱ በጣም ተወዱታላችሁ። ስለመጣችሁ በጣም እናመሰግናለን። በግራንድ ኦፕኒንግም እንደማትቀሩ ታስፋራን መጣለን ነገር አያለሁ ቃል ገብተናል። እናንተም እየመጣችሁ ይህን ስፍራ ጎብኙት። እንጦጦ ውስጥ ነው የሚገኘው። ዞማ መንደር ብላችሁ ብታዩት በጣም ታጠርጎበታላችሁ። ማማረ ዛሬ ተደስተናል። እናመሰግናለን፣ እናመሰግናለን።